ከምንድን ነው የሚጀምረው? ከየት ነው የሚጀምረው? አንደኛ ካነቃቀር ይጀምራል። ለአገልግሎት የሚመች ለአይምሮ የሚመች አገልግሎት ከንግግር ከንደበት ነው የሚጀምሩት። ንግግር እንደነገርኳችሁ ኢየሱስ ጌታ ነው፣ ኢየሱስ አዳኝ ነው፣ እንኳን ክርስቲያን ሆንኩኝ እንደ ምናምን ብለህ ዘምረህ ምናምን አውርተህ እዛ ጋር ሂደህ ደግሞ የሺ አጋንንታዊ ንግግር ወይም በሽቱ ጋር የተሞላ ንግግር፣ ከእርግማን ጋር የተሞላ ንግግር ምታወራ ከሆነ ሰውነትን ለእግዚአብሔር መስዋዕት የሆነ አደለም ማለት ነው። የግድ መስዋዕት ካረቆ መስዋዕት ነው፣ አለቀ። ግማሽ መስዋዕት የለውም፣ ግማሽ ማነት የለውም። ያለ አንተ አንድ ሰው ነህ፣ ወይም አንድ ሰው ነሽ። አንዳንድ ጊዜ ሰዎች እዚህ ቸርች መደው የሚናገሩት ሌላ ነው፣ እዛ ሲሄዱት የሚናገሩት ሌላ ነው። መጽሐፍ ቅዱሳችን ለዛ ነው ከአንድ ምንጭ ሁለት አይነት ውሃ አይወጣም ይለናል። ትንሽ ዛሬ ጠንከር ያለ ነገር ሊሆን ይችላል፣ የማወራላችሁ ነገር አሜን። የማያስብ ሊሆን ይችላል፣ ነገር ግን ህይወት ያለ ነገር ነው። የሰማ ሰው ጽፎ አሜን። ከአንድ ካንተ ምንጭ ሁለት አይቷ አይወጣም። በአንድ በኩል መራራ በአንድ በኩል ጣፋጭ አይወጣም። እጃችሁ ከፍ አድርጉ። በጌታ በኢየሱስ ስም አውጆ እናንተ የአለም ጨው ናችሁ። ከዛ ንግግር እየተቀመመ መሆን አለበት። ዝም ብላ አታውራ በሎ፣ የዓለም ንግግር አታውራ በሎ። ኢየሱስ ከምን ይነሳል? ከንግግር አንተ የምትለየው ከንግግር ነው። ክርስቲያን መሆንሽ ያለው ነገር አለ። እግዚአብሔር የምፈልገው ሰዎች የምፈልጉት ግን ከንግግራቸው፣ ንግግራቸው መሆን አለበት የተቀመመ መሆን አለበት የተስተካከለ መሆን አለበት። ጌታ እግዚአብሔር ይባርክ። እቃው ቆንጆ ነው። የተቀመመ ንግግር መሆን አለባችሁ። አንተን ወይም አንቺን ካለምለየው፣ ሰዎች ሲሰሙ፣ ሰዎች ሲያዩ ከንግግራቸው ነው የሚያምኑት

ስንት አይታውቅም ምንም ምን የት ላይ አይታውቅም ግን ጌታ ስትየው ክርስቶስ ልጅ እንደሆነ ይገባቸዋል ሰላሳ አይነቶችን አይጠሩም ድንጋን አይጠሩም ሆን እንጨትን አይጠሩም ሰማይና ምድርን አያገናኙም ጌታን ካሉ ይበቃቸዋል ወይ እውነት ነው ይላሉ ተቀምንም አይነት ነገር እስኪለይና እዚህ አካባቢ አንድ ሁለት እና ልበል ስባት አልመጣም ይላሉ፣ አልጠጣም ይላሉ። ምትሰውት ከድርጊትም ከንግግር ነው። ከድርጊት በላይ ከድርጊት በላይ በጣም ንግግር ያስፈልገዋል። ለዛ ነው የእግዚአብሔር ቃል ብዙ ከምትናገሩ ይልቅ ብዙ የምትሰሙ ሆኖ ምን ይታይ ባርክ አንዳንድ ጊዜ የሆነ ትንሽ ጠንከር ያለ የእግዚአብሔር ቃል መስማስ ያለብኝ፣ አይዳበራችሁ ጌታ ትልቅ ነው። ንግግራችሁ በጨው እየተቀመመ መሆን አለበት። በዚህ ንግግር ጋር አገናኝቸ ማወራላችሁ ነገር ብለው ስጋችሁን ለጌታ መስዋዕት መናገር ወይም መስዋዕት አድርጎ ማቅረብ አልፎ የምታወሩት ቃል ህይወታችሁ በረከት ነው፣ ህይወታችሁ መርገም ነው። ይህን በደንብ ማወቅ አለባቸው ክርስቲያኖች።

አንነገራችሁ በምን ይቀጥላል? በርግ ማን ይቀጥላል? ማለት ነው መጀመሪያ መግባባት ወይም ተግባባት የሚሆነው ንግግር ነው። ተስለው ካልተናገራችሁ እንዴት ይሰማሉ? ካሰሙት እንዴት ያምናሉ? መናገር የአንደበታችሁ ቃል በጣም ትልቅ ቦታ አለ። ስታወሩ ነው ቅድስናቸው፣ ስታወሩ ነው ማለታቸው መታየት ያለበት። ለጌታ ክብር ይሆኑ እስከ ደደማ መግባት ስ አገልግሉት። ሁሉም ሰው ያገለግላል። አገልግሉ። አቤት፣ ያገለግላል። ሁለት ሰው ሰው ነው የሚያወራ። ሁሉም ሰው ያገለግላል። አገልግሉ። ያገለግላል። ሐኪም እያገለገለ ነው አይደለም? ሾፌር እያገለገለ ነው አይደለም? አቤት፣ ፖሊስ እያገለገለ ነው አይደለም? አገልጋይ እያገለገለ ነው አይደለም? ገበሬ እያገለገለ ነው አይደለም? የመሰረተኞች ያገለገሉ

ሰዎች ቸርች ላይ ስትመጡ የሚያጋጫችሁ ቢሮ ላይ የሚያጋጫችሁ ሰፈር ላይ የሚያጋጨን ንግድ ቦታ የሚያጋጨን ምንድን ነው ካላችሁ፣ ንግግር ብቻ ነው እንጂ ሌላ ነገር ነገር አለው የሆነ ነገር ብለ ውስጥ ላይ ነገር ይቀመጥ ማንም ሰው ሆድን አይቻልም አንተ በጫ

እግዚአብሔርም ሰውም አንተን ምለይ ይበል። በንግግር ነውና አጠንክቀህ አውራ። አንተ እግዚአብሔር ሰው በልስኩ አንተ በልስኩ ይከበርክ ሰው ነህ። ታዲያ ንግግር አይጠበቅብህም? ታዲያ የሚያወሩት በልስኩ። ታዲያ ሰዎች ናቸው፣ ምናምንቶች ናቸው።

ብቻ መለየት ብቻ ነበር ንግግር። ስለዚህ አሳዘምኳቸሁ፣ ይሄ ምን ቁልፍ ሀሳብ ስለሆነ ነው። ዋና ሀሳብ ስላለ፣ እባካቸው የእግዚአብሔር ልጆች እባካቸው የእግዚአብሔር ልጆች የምትነጋገሩትን ነገር በጣም ተጠንቅቁ። የምትናገሩትን ነገር ተጠንቀቁ። አሉ ውስጥ ክርስቲያን ነች፣ ግን እየዘራች የምታጣላለች።

ቁናቸው ያለው አንተ ክርስቲያን አይረበሉት አንተን ቀጥቀጭ በሉት። እየተሳደም አይደለም፣ እውነትህን ነው የተናገርኳቸው። ስድብ አርጋችሁ ወስዳችሁ ከሆነ ይቅርታ። አሁንም ደግሞ አለ ክርስቲያን ስንቀጨቀጭ አያምርም።

ድርጊት ነው። ሰዎች ራሳቸውን ለእግዚአብሔር አሳልፋቸው ይመስሉ መስዋዕት እንዳደርጓቸው ሚያክታቸው ድርጊት ነው። ያ ድርጊት ማለት ከጸጉር መስተካከል ጀምሮ ከአለባበስ ጀምሮ ከምንጠቀማቸው ነገሮች በሙሉ ምን ያደርጋለሁ ማለት ለእግዚአብሔር ራሳችን መስዋዕት እንናደርግ ወሳኞች ናቸው። ለእግዚአብሔር መስዋዕት እንዳናደርግ ደግሞ የሚከለክሉ በሮች ናቸው። ከድርጊት ይጀምራል ነገር